አሁን ባለፈው በስለ ኤች ዋን ቢ ቪዛ ብዬ የተናገርኩት ላይ አንዳንድ ነገሮች መጥቀስ ሞክሬ ነበረ። እንዴት ሀገራችን ውስጥ ያለ ኢንቴሌክቹዋል የተባለ ወይ ደግሞ ጎበዝ ጎበዝ ተማሪ ኤክሴል የሚያደርገው በጠቅላላ እንደሚወሰድብን የሀገራችን ልጆች በጠቅላላ ከየትምህርት ቤቱ ከየዩኒቨርሲቲው፣ እየመጡ በቪዛ በስኮላርሽፕ በምናምን እያሉ እንደሚወስዱብን ብዬ አንዳንድ ነገር መቼም የተናገርኩትን የሰማችሁ ይመስሉኛል። ተከታዮቼ የምታዳምጡ ይመስለኛል። እሱን ከተናገርኩ በኋላ የሆነ ኢንተርቪው አለ አየሁ፣ ጓደኛ ይልኮልኝ። እዛ ኢንተርቪው ላይ አንዳንድ ኢትዮጵያ ውስጥ ስለእንትን ተከፍቶ የለ የሳይንስ ሙዚየም ተከፍቶ የለ እዛ ውስጥ የሰጡት እንትን ነው ኢንተርቪው ነው። እና እዛ ላይ ምንድን ነው ሰው አንደርስታንድ ያደረኩት ለምሳሌ ዳያስፖራው ልክ እንዳላዋቂ እዛ ውጭ ያለ ስለውጭ ያለው እንትን እንጂ ስለ ሀገሩ ምንም እንደማያውቅ እና ራሱን አምጥቶ በሚገልጽበት ጊዜ አንድ ዲያስፖራ የሆነ ችግር በሚያብራራበት ወይ በሚናገርበት ጊዜ እንደ እንትን የሚቆጠር ይሄ አላዋቂ ሳሚ የሚባል አለ አይደል? እንደሱ ነው የሚቆጠረው። ይሲ ለምንድን ነው የህችዋን ቤ ቪዛውን የጠቀስኩላችሁ እዛ ላይ ስናገር አህጉራችን የምታፈራው ጎበዝ ኢንቴሌክት የሆነ ኤክሴል የሚያደርግ ተማሪ እያንዳንዱ ጎበዝ ተማሪ ውጭ ነው ያለው። አገር ውስጥም ያለ በዛሬው ሰዓት ጨርሶ ወይ ደግሞ ጥሩ ቦታ ያለ ሁሉ ኤኒ ታይም መውጣት ነው የሚፈልገው እኮ የምናውቀው ነው ሁላችን የምናውቀው ነገር ነው። እያንዳንዱ ውጭ ሄጄ ህይወቴን አሳልፈላት ኑሮዬን አስተካክዬ የሚል ብቻ እንጂ አገሬን አሳድጌ ብሎ ወደኋላ መቅረት የሚፈልግ የለም አይቀርምም። የተሳካለት ሁሉ ይሄዳል። ያንን ስጠቅስላችሁ ምን አባባሌ እኮ መሰላችሁ ይሄ ዲያስፖራ ብላችሁ በአንድ ቦክስ የምትጨምሩት አለ አለ። በሁሉም መስክ ውስጥ ሁሉም አይነት ህዝብ ውስጥ የተለያየ ሰው አለ፣ የተለያየ አይነት ህዝብ አለ አለ። እንደ ተማሪ አለ ተማሪ አለ፣ ጉልበት ያለው አለ፣ ጉልበት የሌለው አለ። ግን በጠቅላላውን ውጭ ያለውን ዲያስፖራ ወይ ደግሞ ውጭ ሀገር ተወላጅ ጨገር ያለ ተወላጅ እንደ አላዋቂ አድርጎ መቁጠር በጣም ለሀገር ይጎዳል። በጣም ብዙ አይነት እውቀት ማካፈል የሚችል ህዝብን ያግዳል። ዌስተርኑ ኤንዌይስ የሚያደርጉት ትግል ውጭ ያለው ዳያስፖራ እና ውጭ ያለው የአፍሪካ ልጅ በፍጹም ከአፍሪካ ጋር ግንኙነት እንዳያረግ በመካከላችን ትልቅ ችካል ያለው የተተከለው ከዚህ በፊት የጠቀስኩላችሁ ነገር አለ። የአሜሪካ ጥቁር፣ አሜሪካ ውስጥ ያለ ጥቁር ወይ ደግሞ ጥቁር አፍሪካን አሜሪካን አንድ ላይ ቢሆን ኢኮኖሚ የዓለም አምስተኛ ትልቁ ኢኮኖሚ ነው የሚሆነው። ያላቸው ብር ነው የምነግራችሁ፣ ያላቸው ካፒታል፣ ያላቸው እውቀት፣ ይሄ ነው የማይባል በጣም ሃይሊ ኤጁኬትድ የሆነ የጥቁር ህዝብ ነው ያለው። ሚዲያው የሚያሳያችሁ ድራጊስቱን፣ ጋንግስተሩን ኦኬ፣ መጥፎ መጥፎ ነገር የሚሰራውን ከማካከል ግን በየዓመቱ በየአመቱ ሊንች የሚደረግ አለ። ሊንች ማለት ዛፍ ላይ ታስሮ የሚገረፍ ድሮ በባህሪያ ስርዓተ ማህበር አለ። ልክ እንደሱ አሁን ደግሞ በሚዲያ ነው ሊንች የሚደረገው። አንዴ በአመት አንዱ ታዋቂ የሆነ ጥቁር ይታሰራል። እንደዚህ ያደረገ ምን ያደረገ ተብሎ ያንን ሁሌ ሳይኮሎጂካሊ ለእኛ ማስፈራሪያ መንገድ እንዲህ ነው ልንች የምትደረጉት ኤኒታይም በእኛ እጅ ስራችሁ የሚል አይነት መልዕክት የሚያስተላልፍ ህይወት ነው ያለው። ከዛ ደግሞ ከሀገሩ ጋር ምንም አይነት ግንኙነት እንዳያደርግ የተቋረጠው ለምንድን ነው? በጣም ኢንተሌክቸዋል ነው፣ ከመጠን በላይ ኢንተሌክቸዋል ነው። እናም አፍሪካን በአንድ ጊዜ መቀየር የሚችል ህዝብ ነው ውጭ ያለው። ግን አንደኛ ውጭ ያለው ራሱ ብሬን ወሽድ ከመሆኑ የተነሳ ህይወቱና የእሱና የቤተሰቡ ህይወት ይስተካከልለት እንጂ ጭራሽ ስለ ሀገሩ ወይ ደግሞ ስለ ኮንቲኔንቱ ማሰብም አይፈልግም። ከዛ ደግሞ ይሄ ወደኋላ የሆነ የቀረ ሀገር ምን አይነት የማያድግ ሀገር፣ ምን አይነት ኮራፕት የሆነ ሀገር ብሎ ስለ ሀገሩ፣ ስለ ኮንቲኔንቱ ያወራል። ሌላ ሰው እንዲያሳድግለት፣ ሌላ ሰው ኮራፕሽን እንዲጠርግለት፣ ሌላ ሰው ታግሎ ርቦት አገሩን እንዲያቀናለት የሚፈልግ ነው። ለዛ ነው ምንም ልክ እንደ ፈረስ እንደ ጋሪ ፈረስ ወደፊት የራሱን ህይወት ብቻ አስተካክሎ ስለ ራሱ ብቻ ደልቶት መኖር ነው። ከዛ ልጆቹ ደልተውት ደልቶቻቸው ህይወታቸው እንዲቀጥል ብቻ ነው የሚፈልገው ለዛ ነው ያ በመካከል ያስቀመጡልን ድንጋይ ያስቀመጡልን ችካል እሱን አፍርስተን አንዳንዶቻችን ደግሞ መተን ስለ ኮንቲኔንታችን በምናብራራ ወይ በምንናገርበት ጊዜ የእኛ አመለካከት የተለየ ስለሆነ እኛ የምናየው በሁለት ዓለም መካከል የምንኖር ህዝቦች ነን እና የምናየው የሁለቱንም ሳይድ እያነጻጸረን ነው የምንናገረው። እና ኦፒኒዮናችን ኦነስት የሆነና ለመጥፎ አይነት መልእክት የሌለን እስፔሻሊ ደግሞ ችግር ብቻ የሚያወራ መጥቶ በፖለቲካ ውስጥ ገብቶ ሃይማኖት ውስጥ ገብቶ ዘር ውስጥ ገብቶ በቃ ትም እንደሱ አይነቱን የመለየት መለየት ይኖርብናል። አለዛ ሁሉንም ህዝብ ወይ ደግሞ አንድ ካተጎሪ እንትን ውስጥ የምናስገባው ከሆነ በጣም ብዙ ነገር ሉዝ እናደርጋለን። ከዚህ በፊት ስለ አንድ ጊዜ ብቻ ነው ኢንተርፌ ያደረኩት እሱንም ስለ የእኛም ብር ለማርኬት ማቅረባችን ትክክል አይደለም ብዬ በተናገርኩት ላይ ምንድን ነው የተነገረኝ መልእክትና ወቀሳ ኢምፖርት ኤክስፖርተራችን በጣም ጨመረ። ከዛ በኋላ የብራችን ኢንፍሌሽኑ በጣም እንትን ቢልም ብራችን ዋጋው ቢቀንስም ይስን በ10000 ዶላር የሚገዛ ቡና ዛሬ 5000 ብር ነው የሚገዛው። 5000 ዶላር በግማሽ ነው ዋጋው የረከሰብን። ለዛ ነው አንድ ነጋዴ፣ ውጭ ያለ ነጋዴ በ10000 ብር የሚገዛውን ቡና እጥፍ አድርጎ ይገዛዋል ዛሬ እና ኤክስፖርታችን ጨመረ ማለት የኛ ኢንካማችን ጨመረ አይደለም። የምንገዛበት ቫሊዩ ፐርቼዝን ፓወራችን በግማሽ ያክል ነው የቀነሰው። ያን ደግሞ ባለፈው ስለ ጂዲፒ ያወራሁት ላይ ተናግሬ ያለው። ስለዚህ በጣም ቀላል የሆነን ነገር መገመት ሲቻል እኛም እኔ መጥቼ ለእናንተ የሆነ ነገር ብዬ የራሴን ኦፒንየን በምናገርበት ጊዜ ፖዚቲቭ ነገር ይኖረዋል። እስቲ ይሄ ልጃችን ውጭ ሀገር ያለ ወይ ደግሞ ዲያስፖራ መጥቶ ሲያወራ ምናልባት ጥሩ ነገር የሚለው ነገር ይኖራል፣ መማር የምንችልበት ብለን ብናስብ ጥሩ ነው። አለዛ ግን በጣም ብዙ እውቀት ነው የሚያመልጠን። በአንድ ላይ አጠቃለን ዳያስፖራ ምንም እንትን የለውም የምትሉ ከሆነ እስቲ ወደኋላ ሄዳችሁ ተመልከቱ። ማን ነው ዳያስፖራ? እነማን ናቸው የሄዱት ወደ ውጭ? ጉድላክ